የአሜሪካ መንግሥት በተቀመጠበት ሲጃራ ለኩሰው የሚያንቧለሉ ደፋር መሪ ነበሩ። ልክ እንደ ኢራኑ መሪ አያቱላህ አሊ ካሜኒና እንደ ኢራቁ ሳዳም ሁሴን ሁሉ ይህም ሰው ለየትኛውም ሀገር መሪ አይንበረከኩም። የአረቡ ዓለም ዘብ ጠባቂ የ42 ዓመቱ የሊቢያው ፕሬዝዳንት ኮሎኔል መሀመድ ጋዳፊ ምንም እንኳን ሊቢያንና የሊቢያን ሕዝብ በዓለም ኃያልነት ከፍ ያደረጉ ደፋርና ዘብናና መሪ ቢሆኑም መጨረሻቸው ግን አሜሪካ እጅ ላይ ያድርጎታል። ከተደበቁበት ቱቦ ውስጥ እንደ ውሻ ተጎትተው አናታቸውን በጥይት ተበርቁ ሰው ነው የተገደሉት። እጃቸው የጎረሱና የበሉት የሊቢያ ሕዝብም አሜሪካ በነገረችው የተሳሳተ ፕሮፓጋንዳ ተሸውዶ የሚሞትላቸውን መሪ በድንጋይና በዱላ ወግረው በአደባባይ አዋርደው ገደሉት። እዚች የአሜሪካ ስራ ምንኛ ክፉ ነው! ስንቱን አስጨርሳ ዛሬም ኢራንን ተረኛ አድርጋለች። ኮሎኔል መሐመድ ጋዳፊ የሊቢያ ፕሬዝዳንት ከሆኑ በኋላ ሊቢያን የተሻለ የኑሮ ደረጃ እንዲኖራትና ኃያል እንድትሆን አድርገውም ነበር። በአፍሪካ በነዳጅ ምርቷም አራተኛ ደረጃን ትይዛለች። የነዳጅ ሀብቷን ያየችው አሜሪካ ሊቢያንና ጋዳፊን ለመማረክና በራሳቸው ቁጥጥር ስር ለማድረግ ሴራቸውን መጠንሰስ ጀመሩ። ጋዳፊን የተባበሩ መንግስታት ድርጅት ስብሰ ስብሰባ ላይ ጠርተው እንደሌሎች ሀገራት መሪዎች ሁሉ የቡድን ስምንት ሀገራቶች የወሰኑትን ውሳኔ ሳያቅማማ እየተቀበለ እንዲተገብር ነገሩት። የጸደቀውን ሕግም የያዘውን ደብተር ሰጡት። አያሉ መሪ ጋዳፊ ግን ገና ርዕሱን ሲያነበው ነገሩ ገባውና ሊቢያንና የመሪዋን እጅ ጠምዝዘው እንደፈለጉ ለማድረግ እንዳሰቡ ገብቶታል። ከፊት ለፊታቸው ቁጭ ብሎ ያለ መንግስታት በተሰበሰቡበት ሁሉ መሃል አዳራሽ ውስጥ ሲጃራው ለኩሶ ማጨስ ጀመረ። ድፍረቱ ደነገጣቸው። መሪዎች ተገርመውበት ማንም የተናገረው አልነበረም። ይባስ ብሎ የተሰጠውን የህግ አንቀጽ የያዘውን ደብተር በመሪዎቹ ፊት ቀዳዶ ወረወረው። 15 ደቂቃ ብቻ የተፈቀደለትን የተባበሩት መንግስታት ድርጅት የንግግር ቆይታ ማንም አያስቆመኝም ብሎ ለአንድ ሰዓ ከ45 ደቂቃ ያክል የአውሮፓ መንግስታትን ሲሰድብና ሲዘልፍ ሰዓቱን ፈጀው። ይህኔ አንጀታቸው እርር ድብን ያለው የአሜሪካ መንግስት ባራክ ኦባማና የፈረንሳዩ መንግስት ይህንን እብድ ሰውዬና ያችን ሀያል ነኝ የምትለውን ሀገር ድምጥ ማጧ ማጥፋት አለብን ብለው ወሰኑ። ኦፕሬሽኑንም ጀመሩ። አየር ላይ ጥቃት ሊቢያን አፈራረሷት። ጋዳፊንም ማሳደድ ጀመሩ። አሜሪካ ቀድመውንም ተክናበት የነበረውን የፕሮፓጋንዳ ሥራ ተጠቀማ። ለሊቢያ ህዝብ ጋዳፊ ዲሞክራሲ የማይገባው አምባገነን መሪ ነው ለእናንተ አይጠቅመም፣ ቀጥቅጣቸው፣ ጉደሉት ብለው ህዝቡን አስቀድመው አሳምነውት ነበር። በስተመጨረሻም መሐመድ ጋዳፊን ተደብቆበት ከነበረው የውሃ ቱቦ ውስጥ ጎትተው አወጡት። እጁን ዘርግቶ የለመናቸው አናቱን በጥይት በርቁ ሰው ገደሉት። ህዝቡን ቢወግረው መሃል አደባባይ ላይ ሬሳውን ዘረሩ ነበሩ አላፊ አግዳሚውን የሊቢያ ህዝብ በድንጋይና በዱላ ቀጥቅጦ ተፈጠፈው አስፋልት ላይ አዋርደው ገደሉት። በአሜሪካ ፕሮፓጋንዳ የተሸወደው የሊቢያ ሕዝብ አባት ሆኖ ሲያስተዳድራቸው የነበረውን መሐመድ ጋዳፊን ገድለው ይበጀናል ብለው ቢያስቡም የአይኤስ አይኤስ እና የአልቃይዳ አሸባሪ ድርጅቶች መጫወቻ ሆኖ ቀረ። ሊቢያ ዛሬም እንደፈራረሰች ነው፣ ሕዝቧም እንደተሰደደ እንደተገደለ ነው። የአረቡን ሀገር አንድ አድርጎ ለመግዛት ያሰበ የትኛውም ኃያል መሪ የመጨረሻው ጣፋንታ በሴረኛዋ አሜሪካ አሜሪካ መገደል ነው። ይህንን ተግባሯን ልታስቀጠል ዛሬም በኢራኑ መሪ አያቱላህ አሊ ካሚሊ ላይ እጇን ቀስራለች። ምንኛ ክፉዋ ሀገር ትሆን አሜሪካ!